እንግዲህ ተወደዳችሁ እና የተከበራችሁ የሀገሬ ልጆች ቅድም ላይፍ ላይ የሚያለው ድሩክ ኦኬሽን ላይፍ ላይ የሚያለው ወይም ደግሞ ፌስቡክ፣ ዩቲብ ላይ የሚያለሁኝ አርቲስት ሰለሞን ተካ ከዚህ ዓለም በሞት ተለየ። ምን አልሽ መቅደስ አላችሁ? እኔ ክፉ መናገር አልፈልግም። እኔ በጣም ቂመኛ ነኝ። ይቅር የምልበት አግባብ አለ። ይቅር የማልልበት አግባብ አለ። ሰው የሆነ ሰው ተናግሮት ኢሞሽናል ሆኖ ሰልፍ ዲፌንስ ያደረገ መስሎት የሌላን ብሔር ሳይታወቀው ሊያስቀይም ይችላል። ሰው ሆኖ ማይሳሳት የለም። ኢሞሽናል ማይሆን የለም። እኔ ራሱ ኢሞሽናል ሆኜ አውቃለሁ። ብዙ ሰዎችን ማንነቴን ከነኩብኝ አልታገስም፣ ብሎክ አደርጋለሁ ምክንያቱም እኔ ማንንም ሞክዬ እስካልመጣው ድረስ፣ ግን አንድ ማህበረሰብ እንደ ማህበረሰብ ድፍን ጥላቻ ማለት በጣም ድፍን ጭፍን ያለ የአማራ ጥላቻ ያለበት አማርኛ ቋንቋ እንጂ አማራ የሚባል ማህበረሰብ የለም ኖሮ የማያውቅም የሚል በጣም ማለት የሚዘገንን በተለይ ደግሞ ሊሞት አንድ ሳምንት ቀርቶሃል የተባለ አማራ አሜሪካ አገር የለም ወይ እስከምል ድረስ ያደረሰኝ የአማራ ብሔር ተወላጅ ወንዶች ላይ ከፍተኛ ቂም እንዲይዝባቸው በተለይ ወንዶቻችን ላይ የአማራ ብሔር ተወላጅ ወንዶቻችን እነዛ ገጠር ላይ የማውቃቸው እነዛ እኔ እንጃ አላቅም ክፍለ ሀገር ላይ የማቀው እናትክን ተብሎ ጠብቀኝ ብሎ ጠብቆ ግንባሩን ብሎ የሚሄደው የአማራ ወንድ የለም እንዴ ብዬ እስክናደር ድረስ፣ አንድ ሳምንት ልትሞት ቀርተዋል እንኳን የተባለ አማራ ጠፋ መስዋዕት መክፈል ያለበት ብዬ እስኪሰማኝ ድረስ የተናደርኩበት ሰውዬ ስለሆነ አሁን ሞቷል። ቀና ብሎ ራሱን መከላከል በማይችልበት ሁኔታ በዛ ላይ ደግሞ እንደ አንድ እናት የልጆች እናት ስለሆንኩኝ መውለድ ከብዙ ነገር እንድትቆጠቡ አንገታችሁን ያስደፋልና ምንም አልልም። እግዚአብሔር ይቅር ይበለው ነው ምለው። እኔ ግን የተማርኩት ነገር ለዝች አጭር እድሜ አጋሰስ ባልሆን። ሰሎመን ተካ መሀሪ በአባቱ ጎንደሬ ነው፣ በእናቱ የአርሲ ኦሮሞ ነው አሉ ነው። እኔ አላውቅም፣ እንግዲህ ሲባል ነው የምሰማው። ተወልዶ ያደገው አርሲ ነው፣ አባቱ ጎንደሬ ነው። እንግዲህ አባቱ በድሎት ሊሆን ይችላል፣ ወይም ሚስቱ ትግራይ ልትሆን ትችላለች። አማምቻ ጋብቻ የሚባል ነገር አለ ወይ ደግሞ ከአማራ ብሄር የተሻለ የትግራይ ብሄር ተወላጅ ሊሆን ይችላል። እሱ ጥሩ አቴንሽን የሰጠው ግን ማንነትን በዛ ደረጃ መጥላት እና እኔ ግጥሙን አሁን ድረስ መድገም አልፈልግም። ሊሞት ሳምንት እስኪቀረው ድረስ፣ እኔ እንጃ፣ ወር ምናምን እስኪቀረው ድረስ አማራን እንደሰደበ ነው እና አው በግል አንዳንድ ጊዜ ሰው ብዙ ነገር ሊበድላችሁ ይችላል፣ ሊክዳችሁ ይችላል፣ ሊያገላችሁ ይችላል። ግን እንደ ብሄር ማለት በአራቱም ማዕዘን ያለን አማራ በዚህ ደረጃ ጥላቸው ሁልጊዜ ይገርመኝ ነበር። እኔ ተናድጄ ኢሞሽናል ሆኜ ልናገር ይችላለሁ፣ ግን እኔ እንጃ ከአንድ ሳምንት የዘለለ ፖለቲካ መስራት አልችልም። እኔ በተፈጥሮ የሚወቅስ ጭንቅላት ነው ያለኝ አርሲ ላይ በተለይ ወለጋ ላይ ብዙ የአማራ ብሔር ተወላጆች በጅምላ ሲጨፈጨፉ ሲቀበሩ፣ የእውነት ነው ምላችሁ፣ ኦሮሞን በቃ እነዚህ ብለሽ ጥይ ብትሉኝ እኔ እንደዛ አድርጌ መጥላት አልችልም። በቃ ተፈጥሮ ነው፣ ምንም ማድረጉ አልችልም። እሱ ግን የአማራ ብሔር ተወላጅ ሆኖ በአባቱ እንኳን ይሄን እንደዚህ ሰብአዊ የሆነ ፖለቲካ ነው ሲያከናውን የነበረው። ንጹህ ትግራይ ሆነ በሰለሞን ተካ ልክ ያናደደኝ ሰው የለም። ንጹህ ትግሬ ሆኖ በትግራዊነቱ ተበድሎ አማራን ሲሳደብ የሚውል የሰለሞን ተካን ያክል አናዶኝ አያውቅምና እኔ ባገኘው በቃ እሱን ገላግዬ ለአማራ መስዋዕት በሆንኩኝ ብዬ ብቻዬን የሴጣን ስራ አስገቃጅ ድረስ የማስበውን ሰውዬ ዛሬ ተነስቼ ነብስ ማር ሌለው አልችልም። እግዚአብሔር ይቅር ይበልህ፣ ለቋሚዎችም አስተምረህን ሄደሃል ነው የምለው። እግዚአብሔር ይቅር ይበልህ፣ ለቋሚዎችም አስተምረህን ሄደናል። ምክንያቱም እኔ የአማራ ብሔር ተወላጅ በተለይ ወንዶቹ ላይ ከፍተኛ ቂም እንዲይዝበት ያደረግኝ ሰለሞን ተካ ነው። ሰለሞን ተካ የሚሉትና ማሜ ስልጤው አሁን ካናዳ ነው። የት የገባውን ሳይ አማራ ወንድ የለውም እንዴ ላለው። መኖር እንኳን ቢያጓጓው ልትሞት ሳምንት ቀረህ የተባለ አማራ የለም እንዴ ላለው። ከመሞቴ በፊት አረም ነቅዬ ልሙት ብሎ የሚያስብ ከሞት ኳ አይቀር ለምን ከልን ገላግየው፣ ከማንነቴ ላይ አንድ ሰርዶ ነቅዬ ብሞት ብሎ የሚያስብ የለም እንዴ ላለው። እና የአማራ ብሔር ተወላጅ ወንዶች ላይ እንዳቄምባቸው ያደረገብኝን ሰውዬ ዛሬ ሪፕ ኤንድ ፒስ ምናምን ልለው አልችልም። እግዚአብሔር ቅሪ በልህ ነው ምለው፣ እሱ ይቅር ባይ ስለሆነ ማለት ነው። ሌሎችም ተማሩ ከዚህ ፖለቲከኛ። እንጂ ምልል ይችላሉ፣ ምልል ይችላሉ። ባገኘው ብገላግለው ብዬ የማስበውን ሰው እግዜር ከገላገለው